በስማ ወንዶ እንፈስ ቅዱስ አምላክ አሜን። ድርሳነ ዑራኤል ዘጠቅም አንድ አምላክ በሚሆን በአቦወንዶ መንፈስ ቅዱስ ስም በእውነት እናምናለን። በእውነት ልመናው በረከቱ ለዘላለሙ ከወዳጁ ከኔም ከፍቅር ተማርያም ከነመላ ቤተሰቦቼ ጋር ይሁንና። በጥቅም ታያ ሁለት ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ነው። አንደኛ ምዕራፍ ጥንት የሌለውና መጨረሻው የማይታወቅ ካለመፈጠር በፊት ያለና ወደፊትም ለዘላለም የሚኖር የህያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይና የምድር ኃይላት ሁሉ ለገናንነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮት አንድ ለሚሆን ለሶስትነቱ እንሰግዳለን። ዳግመኛ ፍሬዎች በየወገናቸው እንዲያፈሩ ላደረገ እና ምድርንም በልዩ ልዩ አበባዎች ስላስጌጣት ለሱ እንሰግዳለን። እነሆ የበረሃ አበባዎች በጌትነቱ ትእዛዝ አብበው መልካም መዓዛን ሰጥተዋል። እና ሶስተኛም ምሱ በቸርነቱ እህልን ለምግብ ዘርን ለዘር ዝናብን ለሳርና ይሰጣል። ለሱ ክብር፣ ምስጋና፣ መገዛት፣ መሰገድ ይገባል ለዘላለሞ በእውነት በክርስቶስ እምነት ያላችሁ አባቶቼ እና ወንድሞቼ ሆይ፣ ለሔዋን ሴቶች ልጆች መመኪያ የሆነች አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከሆኑ አባቶች የሰማነው መልካም ዜና ዳግመኛ ልነግራችሁ ስሙ አለ። ዳግመኛም የጌታችን የኢየሱስ ክርስቶስ ወዳጅ ከሚሆን ከወንጌላዊው ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ አግኝቶ ከጻፈው የእመቤታችን የድንግል ማርያም ቅዳሴዋን ከደረሰውና ስለ መልአከ ብርሃናት ቅዱስ ዑራኤልም ከብዙዎች መጽሐፍቶች የብህሳው ኤጲስቆጶስን ከአባ ህርያቆስ ቃል የተገኘው መልካም ዜና እንነግራችኋለን። ሌሎችም የእመቤታችን የድንግል ማርያም ድርሳንና የሀገራችን የኢትዮጵያን ቅዱሳን የተአምራቸውን መጽሐፍ ሃይማኖታቸውን በቀና በአብርሃና በአጽብሐ በካሌብ እና በገብረ መስቀል እስከ ናኦድ ዘመነ መንግስት ድረስ የሆነውን ዜና እንነግራችኋለን። እንዲሁም ሃይማኖታቸው የቀና እነሱም የኢትዮጵያ ነገስታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርአ ያዕቆብ በእደ ማርያም እንደ ዛፍ ጥላና እንደ ህልም ኃላፊ ኃላፊ የሆነውን የምድርን መንግስት የናቀ ወንድሙ እስክንድርም። ይህንን ሁሉ ዜና የነገርናችሁ በክርስቶስ እምነት ያላችሁ የተመረጣችሁ የአዳም ልጆች ሁሉ የመላእክት አለቃ ቅዱስ ዑራኤል ብለን የምንጠራው በረዳታችሁና መድኃኒታችሁ ስለሆነ እንድታከብሩትና እንድታመሰግኑት፣ እንድታውቁትና እንድትወዱት ነው። እሱ በመከራና በጭንቅ ጊዜ እናንተን ለመርዳት ዘወትር ያለማቋረጥ ወደ እግዚአብሔር በትጋት ይማልዳልና ረዳትነቱም ከቀድሞ ዘመን ከኢየሩሳሌም ንጉስ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ለማዳን እስከ መጣ ድረስ ከዚያም እስከ ዛሬ ከዛሬም እስከ ዘላለሙ በእውነት የታወቀ ነውና፣ ስለዚህ የተመረጣችሁ ምእመናን ሴቶችና ወንዶች፣ መኳንንትና መሳፍንት፣ ነገስታትና ሊቃናት፣ ካህናትና ቀሳውስት፣ ኤጲስቆጶሳት፣ ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑት። እሱ ረዳታችሁ አለኝታችሁም ነውና በእግዚአብሔርና በአምላካችን እናት በእመቤታችን በቅድስት ድንግል ማርያም ማለት በሁለቱ ዘንድ ባለሟልነትን ስላለው ሁሉ ጊዜ ከነሱ አይለይምና ክቡርና ቅዱስ በሆነ በዚሁ መልአክ የመላእክት አለቃ በዑራኤልና ልመና ከጥፋትና ከጽኑ ጨካኝ ጠላት ተንኮልም እንዲሁ ከድንገተኛ ሞት ትድናላችሁ። መልካም ስራ እንዳትሰሩ ከሚያስቷችሁ ከመናፍስት ርኩሳን ከክፎች አጋንንት ኃይል በጸሎቱ ይረዳችኋልና በመከራቸውና በድካማቸው ጊዜ የእስራኤልን ነቢያት ዳንኤልን ይዘንና እዝራን እንደረዳቸው እናንተንም በመከራችሁና በችግራችሁ ጊዜ ይረዳችኋል፣ ያድናችሁማል። እሱ ምስጋናና ክብር ለዘላለሙ የሚገባው የእግዚአብሔር የትእዛዙና የሕጉ አክባሪ አስከባሪ ነውና ለዘላለሙ በእውነት። ሁለተኛ ምዕራፍ። ቅዱሱ ዑራኤል ለባሮክ ምስጢርን ሁሉ እንደገለጸለት የጌታችን የኢየሱስ ክርስቶስን መቃብር የሚጠብቅ ስሙ ባሮክ የተባለ በኢየሩሳሌም አንድ ዲያቆን ነበረ። ይኸውም ዲያቆን አምላክን የወለደች የመቤታችን የቅድስት ድንግል ማርያምን ወዳጅ ነበረ እና እሱም የኢየሩሳሌምን ጥፋትና የእስራኤልን የመንግስታቸውን ክብር እንዳይገሰስ ወደ እግዚአብሔር ይጸልይ ነበረ። ከዚያም ጊዜ በኋላ እግዚአብሔር ጸሎቱን ሰማውና ስጋውን ሳይፈርት ሳይበሰብስ ሰባ ዘመንን እንዲተኛ እንቅልፍን ሰጠው። የኢየሩሳሌምን ጥፋት ሳያይ በእግዚአብሔር ጥበብ ሰባ ዘመን ተኝቶ ኖረ። ከእግዚአብሔርም ዘንድ የተሰጠው እንቅልፍ ዘመን በተፈጸመ ጊዜ ጌታችን የኢየሱስ ክርስቶስ ቤተ መቅደስ ከምትሆን የችም ጎሎጎታ ወደምትባል ገብቶ እህል ሳይቀምስ ውሃ ሳይጠጣ አርባ ሌሊት አርባ መዓል ትቆጾመ። ከዚህም በኋላ ቅዱስ ዑራኤል ወደሱ መጣና አንተ ሰው ሰውነትን ወይም ስጋህን ሁል ጊዜ በረሃብ ለምን ታደክማ? ለነፍስ ወይም ስጋ ያለ እህል ወይም ያለ ምግብ አትቆምምና አለው። ሰው ለስጋ ተግባር መቆም የሚቻለው በመብልን ነውና አንተስ በመቤታችን ጸሎት ከተመኘሆን ከእግዚአብሔር ዘንድ አግኝተ የኢየሩሳሌምን ጥፋት እንዳታይ ሰባ ዘመን ተኝተ የመከራውን ዘመን በሰላም አሳለፍ። አሁን ደግሞ ምን ሌላ ነገር ከእግዚአብሔር ትፈልጋለህ? ከሱ የፈለከውን ሁሉ ተፈጽሞልሃልና አለው። አንተ መልካም ሰው ሆይ እንዳንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠ ጸጋ ለአንተ ተሰጥቷል። አይበቃህምን? ሰው እኮ ዓለምን ሁሉ ቢነዳ ቢገዛ በነፍሱ ከተጎዳ ምን ይጠቅማል፣ ምን ይረባዋል ተብሎ በወንጌል ተጽፏል። ነገር ግን ስቲ በል ሀሳብን ንገረኝ አስረዳኝ በእግዚአብሔር ፊት በምትኖር በመቤታችን በአምላክ እናት በጸሎቷ እና በስሟ ሁሉ ጊዜ እያማጸንክ አሳስበህኛልና አለው። ያን ጊዜ ባሮክ የመላእክት አለቃ ቅዱስ ዑራኤልን ደሃና ሀጥ በመሆን በእኔ የሚሆንልኝን አይደለም ከሰው ሁሉ በመረጣት በመቤታችን በድንግል ማርያም ነው እንጂ የአምላክ ልጅ ለእኛ ለሁላችን ለአዳም ልጆች መድኃኒት እንድትሆነን ስጋዋን ለብሶ እናት አድርጓታልና አሁንስ ጌታዬ ስለመቤታችን ስለ ድንግል ማርያም ብለህ በጥቂቱ የምነግርህን የምለምንን ስማ ይለኛ ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ካንተ ጋር እንድነጋገር ትፈቅድልኝ ዘንድ ፈቃድን እጠይቃለሁ። ቅዱስ ዑራኤልም መልሶ በልስቴ የፈቀድከውን ነገር ሁሉ አጠይቀኝ አለው። ባሮክ መለሰና ያን ጊዜ ስለ ጳጳሳትና ስለ ነገስታት ስለ ደጋጎችና ስለ ክፎች ያሳየኸኝ የሚስጥር ነገር ሁሉ መቼ ይሆናል በህይወት ሳለው ነውስ ከሞትኩ በኋላ አለው ሲል ሲል ጠየቀው። ከዚህም በኋላ መልአኩ ቅዱስ ራኤል ያማጸንከኝና አንተም አርባ ሌሊት አርባ መዓልት በመጾም የደከምከው ስለዚህ ነገር ነው፣ አለው። አሁን መነግር ዘንድ ሰማይን ስለ ጳጳሳትና ስለ ነገሥታት ስለ ደጋጎች፣ ስለ ክፎች ነገር ሁሉ ሳትጠይቀኝ እንድትነግረኝ አምላክን በወለደች በመቤታችን በድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህን ልብ አድርገ ስማ። በሊቀ ጳጳሳቱ ዘመን የስሙ ምልክት በ የሚል ይነግሳል ተብሎ የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ በሆነ በቀለምንጦስ መጽሐፍ እንደተነገረ ይህች አገር ኢየሩሳሌም እስከ ሰባት መቶ ሰባ ሰባት ዘመን ድረስ እኩሌታዋ ግዛቷ በአይሁድ እጅ እኩሌቷ ግዛቷ ደግሞ በእስላሙ በምስር ወይም በግብጽ ንጉስ እጅ ትቆያለች። በዚያ ዘመን በኢትዮጵያ የነገሰው ይኩን የሚባለው ንጉስ የዚያ ሀገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያዊ ንጉስ የክርስቶስ ወገን የሆኑ ቅዱሳን ነገስታት ይወለዳሉ። የአንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሶስተኛው ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው እ ሲሆን የስድስተኛው ዘ፣ የሰባተኛው ወ በ ሲሆን የስምንተኛው ደ እ፣ የዘጠነኛው ና ይሆናል። በዚህም በዘጠኙ ነገስታት ዘመን በኢትዮጵያ ውስጥ ሰላምና ደስታ ይሆናል። የአምላካችን የክርስቶስ መንግስታዊ ወንጌሉ በዓለም ሁሉ ይልቁን በኢትዮጵያ ሀገር ትሰበካለች። ከሰባት ሺህ ዓመት በኋላ በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎች መውደድ፣ እውነትና መልካም ስራ መስራት ፈጽሞ የለም። ከመነኮሳትም ማህበር ሆነ ከካህናት ወገን ሁሉም ወንዶችና ሴቶችም በመልካም ስራ አይሄዱም። ጻድቃን ይመስላሉ፣ በውስጣቸው ግን ተንኮለኞች፣ ሐሰተኞች፣ ሴሰኞችም ናቸው። በኢትዮጵያ ሰዎች በሀገራቸው ዘመን አቆጣጠር ዓለም በተፈጠረ በ7298 ዓመት በሰኔ 17 ቀን በወንጌላዊው በሉቃስ ዘመን በዓለም ሁሉ ከሰማይ እንደ ብላጊ ዝናብ ዝናብ አመድ ይዘንባል። ያን ጊዜ ከካህናት ወገን እግዚአብሔር የምስዋዑን ሕግ በእውነት የሚጠብቃትን ስለሌለ የእግዚአብሔር በረከት ከእግዚአብሔር ቤት ቤተ መቅደስ ይርቃል። ከካህናት ወገን ንጹሕ አስተማሪና የፍርዱ ቀንና የፍርዱ ቀና የሆነ ንጉስ የለምና አመድ ከዘነበ ከሁለት ዓመት በኋላ እንደ አሞር ሀገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነበ ከሰላሳ ሁለት ዓመት በኋላ ነፍስና ስጋን የሚጎዳ ረሃብ ይሆናል። ከአርባ ዘመን በኋላ እንደገና እንደ ፈረሶች ጅራት ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነበ ጊዜ በአምሳ ሰባት ዓመት የአረማውያን ጠላታቸው የሚሆን ይነግሳል። አመድ ከዘነበ በኋላ የአረማውያን ነገስታት አምላካችን የሰጣቸውን ሰባ ሰባት ዘመን ካለቀ በኋላ ኃይልና ግዛትን የላቸውም። ዳግመኛ መጋቢት 29 ቀን ጥቂቶች የከዋክብት ምልክቶች ይታያሉ። አመዳይ ወይም ውርጭ በዘነበ በሰባ አመት በህዳር ሰባት ቀን በራሱ ላይ ሶስት የመስቀል ምልክት ያለው አንድ ኮከብ ይታያል።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 አመታት በዚችም ሀገር ውስጥ በአመዳዊ ዘመን የተሸሸጉ ቅዱሳኖች ሁሉ ይሰበሰባሉ። አመድ ከዘነበ ከአራት ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። ከወንጌላዊ ማርቆስ ወንበር ተሹሞ ከወጣ ጳጳሳቸው ጋር ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይወጡ እና በግብፅ ምድር በአባ ሲኖዳ ደብር ውስጥ የሃይማኖት ጉባኤ ያደርጋሉ። ይኸውም ሃይማኖታቸው ቀጥተኛ በሆነ በቅዱሳኖች ዘንድ ሁሉ የታመነ ጽኑ የሆነና እውነተኛ አካላዊ ቃል ከስጋ ጋር አንድ ባህሪ መሆኑን የሚያስረዳ ነው። አምላክን የወለደች የመቤታችን ድንግል ማርያም ወዳጅ የሆነ ሃይማኖት ከቀና ንጉሥ የተወለዱ ሁለቱ የኢትዮጵያ ነገስታት ከነሱ ጋር ይገኛሉ። ከዚያም በቀናች የእስክንድሪያ ሃይማኖት የሮም ሰዎች ይረቷቸዋል ወይም ያሸንፏቸዋል። በዚያን ዘመን በኢትዮጵያ ውስጥ በዓለም ሁሉ ሰላምና፣ ደስታ፣ ጥጋብ ፍጹም ደተር ላይ ይሆናል። ቀለሜንጦስ ለእናቱ እንደተናገረ እናቱም ጌታችን ኢየሱስ ክርስቶስን በሐዋርያቶቹ ላይ አለቃ አድርጎ ለሾመው ለሐዋርያት አለቃ ለአባታችን ቅዱስ ጴጥሮስ እንደነገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ በረከቱን ይሰጣልና ይህንንም ቃል ያቆኑ አባባሮ ከመላእክት አለቃ ከቅዱስ ዑራኤል ተቀብሎ ቅዱሳኖች ለሆኑ ወንድሞቹ ተናገረ ወይም አስረዳ። እነሱም ጽፈው ለዘላለሙ ምስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎልጎታ ውስጥ አኖሩት። የመላእክት አለቃ ቅዱስ ዑራኤል ድርሳን ያመጣጡን ዜና በጥር ወር አስቀድመን እንደተናገርን አሁንም ዳግመኛ እንናገረ ይህ መጽሐፍ ወደ ሀገራችን ወደ ኢትዮጵያ ያመጣው አምላክን የወለደች የእመቤታችን ድንግል ማርያም ቅዳሴዋን የደረሰላት በቁስጥንጥንያ ውስጥ በምትገኝ የብህንሳው ኤጲስቆጶስ አባ ህርያቁስ ነው። የመጣውም የአክሱም ጎበዝ የሚሆን አንበረም ሊቀ ካህናት በነበረበት ጊዜ ሁለቱ የኢትዮጵያ ነገስታት አብርሃና አጽበሃ በነገሱበት ዘመን ነው። ከዚህም በኋላ የኢትዮጵያ ነገስታት አብርሃና አጽበሃ በኋላም ንጉሱ ካሌብ ተቀበሉት። በጣዕመ ዜማው አንደበቱ ያማረ ካህኑ ያሬድና ዓለምን የናቀ የሮሙ ንጉስ ጻድቁ አባ አረጋዊ ከንጉሱ ከገብረ መስቀል ጋር ሳሉ ይህን መጽሐፍ በክብር ተቀበሉት። እኛም የክርስቲያን ወገኖች የአምላካችን ፈለግ የምንከተልና አምላክን የወለደች የቅድስት ድንግል ማርያም አማላጅነት ተስፋ የምናደርግ እንዲሁም የቅዱስ ዑራኤልን የረድኤቱን ኃይል የምንጠባበቅ ሁላችን ይህን መጽሐፍ ለማንበብ በጸሎትን ለመጠቀም ከፍ ከፍ ለማድረግ ህሊናችን የተዘጋጀ ይሁን። ይህን የመላእክት አለቃ የሆነ የቅዱስ ዑራኤልን የዜና መጽሐፉን ከልብ ለሚወዱ ሰዎች በዚህም ዓለም በወዲያኛውም ዓለም ክብርና ደስታን፣ ሰላምና ደስታን በእውነት ያጎናጽፋቸዋልና ለዘላለሙ አሜን። በእግዚአብሔር ቸርነትና በመላእክት አለቃ በቅዱስ ዑራኤል አማላጅነት ይህን የቅዱስ ዑራኤል ድርሳን በዚህ ተፈጸመ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ይቅርታና ምሕረት ይደረግልን ለዘላለሙ አሜን።

አብ ፍቁር ወልድከ ኢየሱስ ክርስቶስ ከመይ ሰረለን ናጣዊነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብሎን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።